የተሰበርኩበትን ያዘንኩበትን እና ተከፍቼ ከቤተሰብ ተነጥዬ እዚህ የመጣሁበት ህይወት መድገሙ አልፈልግም የሚበጀኝ ያውቃለሁ ለራሴ አንዳንድ ጊዜ እኛ አንቺ እናንተ ምን ልታስሙት ትችላላችሁት የሚወድሽን ጥለሽ ለማይወድሽ ልትሪን ትችላላችሁ ወዶኝ ያገባኝ ከበደለኝ ከሚበድለኝ ወድጃ አግብቶ በሰቀይ ይሻላል ባይሆን እኔ የምፈልገውን አግኝቻለሁ በቃ ይሄ ይሻለኛል ደግሞ አንድን ሰው ለትዳር ወይም ደሞ ለፍቅሩ ከወደርኩትኝ መስዋዕትነት ትከፍላታለሁ ካልወደድኩት ካልወደርኩት ግን ልቤ ደማል በቃ ልቤ ደምቶ አይቸዋሉ ከምመቻሉ አይሆንም። ሰላም አሌይኩም ወረሕመቱላሂ ወበረካቱህ። ድና የተከበራችሁ የቻናል ቤተሰቦች እንደምናላችሁ፣ እኔ ደህና ነኝ አልሐምዱሊላህ። ላይክ ሸር ሰብስክራይብ ማድረግ አበረታቱ ኢንሻላ በአዲስ ነገር ያልሆነ ነገር ስገባ ከአህሙ ጋር ስሪ፣ ከአህሙ ጋር ተጋቡ እያላችሁ ስትሏትም ነበረ። ነገር ግን ፈኪሀ ማለት ነው በጣም ሸዋጅ ነች፣ በጣም አስመሳይ ናት። እንደምታዩን ከሆነ በህትና በወንድምነት ነው እንጂ በፍቅር አይደለም፣ እናንተ እንደሚመስላችሁ አይደለም ስትል እንግዲህ ተናግራለች ማለት ነው። ደግሞ ሌላ ነገር መታለ፣ ኢሳምን እወደዋለሁ፣ የይክራምን ኢሳምን እወደዋለሁ፣ አፈቅረዋለሁ። እናንተ ድምፅ ሆኑ ስትል ካደችው ብላለች። ይሳካ ይሆን? እኔ ያልገባኝ ነገር ማለት ነው አንዳንድ ጊዜ ምን እንደሚታየን አላቅም ማለት ነው። በሶሻል ሚዲያ ስላየ ነው ወንዶች ውበትና ጸባይ አድናቂዎች ሁነን የምንገኝ ብዙዎች ናን ማለት ነው እና ከዛ መካከል ፈኪሀ አንደኛዊቱ ናት። ፈኪሀ እንግዲህ አሁን የመሰለ ጀግና ማለት ነው። በድኖ ደግሞ ጠንከር ያለ ይመስለኛል ማለት ነው። ማሻአላህ የሆነ ልጅ፣ እሱ እንደሚወዳት ብዙ ጊዜ ይናገራል ማለት ነው። ከዛም በኋላ ልቡን ሰብራው ጊዜ ስጠኝሰበት ብላ ልቡን ሰብራው ከርማ ስታበቃ፣ ተጣልተውም ብዙ ነገር አውርተው ብዙ ነገር ተብሎ ማለት ነው፣ ስለሷ እሱም ትችት፣ እሷም ስለ እሱ ትችት አቅርቦ ሲያበቁ፣ ከዛም በኋላ መልሰው አብረው መጥተው ነበር። አብረው ከመጡ በኋላ ደግሞ በፊት አይነካኩም ነበረ መላላጥ ላ ፍቅራቸው መገላለ ጀምሩ ማለት ነው። ከዛም በኋላ ልቅ ተጋቡ ሀላል አድርጉ ሱና አድርጋችሁ ሲባሉ አሁን ደግሞ መታ እኔ እኮ እናንተ እንደምታስቡት በሌላ ነገር ሳይሆን በፍቅር ሳይሆን ወዳለሁ ብዬ ሊሆን ይችላል፣ ወደ በወንድምነት እንጂ ለፍቅር አይደለም ስት እንግዲህ መታለች ማለት ነው። እኔም ወደው ሰዋለኝ በቃ በሶሻል ሚዲያ ነው ያየውስ። ከዛም በኋላ በቃ የእኔ ቢሆን ብዬ ስመኘው የነበረው አሁን ላይ ከፍቅረኛው ጋር ስለተለያዩ እኔ ወደው አለሁኝ እና በቃ ተንበርክኬ እለምነው አለሁ ብላለች ማለት ነው። ይሄ ነገር እውነት ይመስላችኋል? አብዛኞቻችሁ እንግዲህ ሩይ ስትሉ ነበር ማለት ነው። እንግዲህ ኢክራምን ትል ሆን ይሄን ስትሰማ አረ የማይደረግ ነገር ማለት ነው። ኢክራም ና ኢሳ መቼ የሚለያዩ አይመስለኝም። ነገር ግን የማይግባባቸው ነገር ይኖራል። አንዳንድ ጊዜ ተቀራርባችሁ ስትኖሩ ማነታችሁ ማንነቱን ስታውቁ ማነቱ ማነቷን ያቃል። ያ ነገር ደግሞ ሊያናንቃቸው ይችላል። ከዛ ውጭ ማለት ነው የሚለያያቸው ነገር የለም። ሁላችሁ ሁለታችሁ ማለት ያሉ ግን ኒካ የማያረጉበት ነገር ምን እንደሆነ ብቻ አይታወቅም ማለት ነው። እና ተለያየም ብለው ቪዲዮ ስለሰሩ ደስ ብሎኛል። አላለችም አንቺ ነገ ጧት ይሄ ልጅ የማይወድሽ ልጅን እወድሃለሁ ብለሽው እንዲሁ ለይምሰል ብሎ ቢያገባሽና ብትጎጅስ ስትሏት፣ እሷ ደግሞ እናንተ እንዲዘትሉኝ ይሆናለ። ነገር ግን ካሁን በፊት እናቴ የማልወደውን ሰው ግድ ታገቢ ያለች ብላ ድራኝ የማይሆን ላይፍ ነበር እየኖርኩ የነበረው ከዛም ጠፍቼ መጣ ወደ አዲስ አበባ እናንተ አሁን አህሙን አግቢ የምትሉኝ የማልወደውን ሰው ስለሆነ እኔ ስለማልወደው ስቢወደኝም ምንም አይመስለኝም ነገር ግን እኔ የምወደውን ባገባ ጥሩ ላይፍ እኖራለሁ ብዬ ስለማስብ የምወደውን ሰው ኢሳምን ነው ማግባት የምፈልገው እና አማላጅ ሁኔ ስትል እንግዲህ ፈኪሀ ከች ብላለች ማለት ነው። አማላጅ መሆን አለባችሁ። የመደምቅ መመቸኛ ቆይ፣ አብዛኞቻችሁ ማለት ነው የሰው አባባይ ስትሆኑ ትከርማላችሁ እንዴ? ለራሳችሁ ተፍተፋትሉም እንዴ? የተጫወቱብን ዩቱበሮች ማለት ነው እና ተጃጅራለች ማለት ነው። እች ልጅ አላህ ልቦና ይስጣት። ወላሂ ንወደዋለሁ ወላሂ ንወደዋለሁ ብላ ስትል ስሰማት እኔ አፈርኩኝ ማለት ነው። ምን አኪራ ዘመን ላይ ነው ያለነው? ምን አይነት ጊዜ ላይ ነው ያለ ነው ብዬ ሴት ልጅ በአደባባይ ይህን ያህል የምታወራበት ሰአቱ ላይ ነን። ላኢላሀ ኢለላህ ብቻ አላህ እንደው መጨረሻችን ያሳምርልን። ልጆቻችን ምንድን ነው የሚበቃን? በዚህ አይነት ካሁኑ ቅያማ ከቆመ ማለት ነው። እውነቴ ነው ምላችሁና አሁን ዳግማ ልሰብረው ነው ማለት ነው። አሁን እንግዲህ ልቡ ደግሞ ልሰበር ነው እንግዲህ ኢሳሙን ወደዋለው ብላ ለኢሳሙን አማልጁ ስትል ነበር والله ብላ እንግዲህ ከዋሸች ፈጣሪ ወቀ ፕራንክ ነው በያ፣ እንደዚህ በአላህ ስም ይየማሉ ይተገዘቱ ምን ያህል ከባድ እንደሆነ እያወቁ ፕራንክ ነው ቢሉ እኔ እንጃ። እናንተ ተከታዮቹ አራሱ ምን እንደምትሉ አላቅ፣ ማለት ነው። አብዛኛውን ጊዜ እኛ ራሳችንን ራሳችን ላይ ምን ሰቅላቸውና፣ ተጠንቀቁ ነው ምለው ማለት ነው እና ጭራሽ በጁማአው ቀን እንደዛ ስታው ስትል ነበር ማለት ነው እና እንደምትወደው እንደምታፈቅረው ማለት ነው እየተናገረች ነበረ ይሳካልሽ ከሆነልሽ ማለት ነው ግን ሴት ልጅ ማግባት ያለባት የምትወደውን የሚወዳትን ወይንም እሱ የሚወዳትን እንጂ አንቺ ወደሽ አግብተሽ ውስጥ ይረቅጥሽ ይከርማል ማለት ነው አንቺ ወደሽ ሁሉ ላይ ይሳካልሽ ይችላል እና ዝቅ ብዬ ኖርለት አለው ለፍቅር ስል ብለሻል ማለት ነው እና ይህ ነገርሽ ግን አያወጣሽም ነው የምለው ፈኪሀ ለራስሽ ቆም ብለሽ አስቢ የሚጠቅምሽ ነው ወቂ ነው የምለው ውድና የተከበራችሁ ቤተሰቦች ምከሯ ዝ ከሯት እንሻላ በሌላ ቪዲዮ ስንስከምንገና ይደረስ ሰላማችሁ ብዛ። አሰላሙ አለይኩም ረመቱ ላሂ ወበረካቱህ።